ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችው? ዳግም እንግዲህ በዚህ ምሽት በሰኞ ምሽት ተገናኝተናል። ከፓስተር አለማየው ጋር ወደምናደርገው ውይይት እናልፋለን። አለማችን በተለያየ ውጥንቅጥና ወቅታዊ ክስተቶች እየተናወጠች ትገኛለች። ቃል ላይም እንደዚሁ አንድ መረጃ ለማስተላለፍ ሞክረናል። አሁንም እንዲሁ ፓስተር አለማየው ወቅታዊ ጉዳዩን አሰባስቦ ወደ እኛ ብቅ ብሏል። በስልክ መስመር ላይ ተገናኝተናል ዳግም። በቀጥታ ወደዛ ይዣችሁ እሄዳለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ሰላም ፓስተር፣ እንዴት አመሽ? ዳግም እንግዲህ በስልክ መስመር ላይ ተገናኝተናል። ለአገልግሎት እንግዲህ ወጣ ብለሃል፣ ጠቅረላ ያለ ታካፍለናለ እንግዲህ ከተጣበበ ምና ከረፍትህ እንደገና ዳግም ተገናኝተናል። እስኪ ምንድን ነው ጉዳዩ? እንግዲህ ምንድን ነው መሰለህ እዚህ መካከለኛው ምስራቅ ትናንትና ምሽት አለ ነገሮችን ለማየት ሞክረን ነበረ። አሁንም በኢራን እና በእስራኤል በአሜሪካ መካከል ያለው ነገር በጣም እየከረረ ነው የመጣው። እንግዲህ የሰላም ድርድሩ እንደቀጠለ ቢሆንም ግን ምንም አይነት መቋጫ ላይ አልተደረሰም። እንደው ዶናልድ ትራምፕ ተቃርበናል ይበሉ እንጂ ከኢራን ግን የሚሰማው ምላሽ የኢራን መሪዎች፣ የጦር ጀነራሎች ወይም ደግሞ በተለይም መንፈሳዊ መሪ የሆኑት አያቶላ ሁሜኒ በትናንትና ሁለት እንግዲህ መብላላታችን በብዙም በፍጹም የማይቆም የእኛ ቀይ መስመር ነው ብለዋል። እንግዲህ እሳቸው ሲናገሩ እስራኤልኛን ማድረግ ትፈልጋለች ይህ ደግሞ እስራኤል ለማድረግ የምትፈልገው ነገር ምላሹ ከባድ እንደሚሆንና የምላሹን ህዝብ የምላሹን በቀል ልትቋቋም እንደማትችል ትወቅ ብለዋል። እንግዲህ ሌሎች ደግሞ እስራኤል በኢራን ላይ የምታደርገውን ልታደርግ የምትፈልገውን ጥቃት እንድታዘገይ እና ይህ በድርድሩ ላይ ጥላ እንዳያጠላ ስጋት ተፈጥሯል። እንግዲህ ባለፈውም ተናግረናል። ኢራን አሁን ወደ አስር አቶሚክ ቦምብ ማምረት የሚያስችል የተብላላ አራት መቶ ኪሎ ግራም የሚመዝን ዩራኒየም እንዳላት ባለፈው ዘግበናል። ኢራን የዩራኒየም ማበልጸግ አላቋርጥም ማለቷ፣ እስራኤል ደግሞ ኢራንን ለመምታት አሁን ነው ጊዜው ማለቷ ቀጠናውን ደግሞ ወደ ባሰ ግለት ውስጥ ጨምሮታል። እንግዲህ አሁን ነው ወቅቱም በማለት ናትንያሁ መከራከሪያ ሀሳብ እንደ ዶናልድ ትራምፕ አቅርበዋል። አሁን ወቅቱ ያሉበት ምክንያት አንድ ሁለት ምክንያት ላንሳል። አንደኛው የህዝቦላ መዳከምን ነው እንደ ምክንያት ያነሱት፣ የህዝቦላ መዳከምና ሁለተኛ ነገር ደግሞ ያነሱት የሀማስ ተሽመድ ሙዷል የሚል ምክንያት ነው ያነሱት። ይህንን ሀሳብ በመያዝ ከአያቶላ ሁሜኒ ጋር ማለት፣ ይቅርታ ከዶናልድ ትራምፕ ጋር እየተከራከሩ ነው ያሉት። ይህ ብቻ ሳይሆን የእስራኤል የደህንነት ኃላፊ ቴል አቪቭ፣ ዋሽንግተን በመመላለስ አንዳንድ እየተደበቁ ሁኔታዎች እንዳሉ የሚያመለክት መረጃ ወጥቷል። እንግዲህ ምንድን ነው ድርድሩ የማይሳካ ከሆነ እና በእንደዚህ አይነት መልክ እየተራዘመ የሚሄድ ከሆነ ኢራን ይህንን የተብላላውን ዩራኒየም ወደ አቶሚክ ቦምብ ልቀይረው ስለምትችል እስከዛ በአስቸኳይ ሙሉ ለሙሉ የኒኩለር ጣቢያውን እንኳን ባይመታ ለኒኩለር ጣቢያው ግብዓት ሊሆኑ የሚችሉ መስመሮችን የመበጣጠስ እና የማቋረጥ ድብደባ ለማድረግ ተለዋጭ እቅድ እስራኤል አቅርባለች። ይሄ ተለዋጭ እቅድ ደግሞ የበለጠ ኢራንን ወደ ቁጣና አሁን ላይ ባላት አቅም ወደ ጦርነት የምትገባል ከሆነ ደግሞ ተሳስቦ የሚገቡ ሀገሮች ስላሉ ቀጠናው ሙሉ ለሙሉ ወደ ጦርነት እንደሚገባ ኢራንም በአሜሪካ የጦር ቤዞች ላይ እርምጃ ልትወስድ ስለምትችል ዶናልድ ትራምፕ አሁንም በአስቸኳይ እስራኤል ይህንን እርምጃዋን እንድታቆም በማለት ሀሳብ አቅርበዋል። እንግዲህ ይህ መባሏ እስራኤልን አስከፍቷታል እርምጃ ለመውሰድ ዓለም ወሰዷ ለድርድር ቅድሚያ ይሰጥ መባሉ እስራኤልን፣ አስከፍቷታልና እንደውም አንዳንድ ወታደራዊና የፖለቲካ ተንታኞች የሚያቀርቡት ምንድን ነው መከራከሪያ እስራኤል በራሷ ተስባ ገብታ እርምጃ እንዳትወስድ ተፈርቷል እና በዛን ጊዜ ምንድን ነው አሜሪካ ዛ እንትን ውስጥ ላትገባ ትችላለች ጥቃት ውስጥ ላትገባ ትችላለች። አሁን የአሜሪካ ፍላጎት በመደራደሪያነት የሚያቀርቡት ምንድን ነው እነዚህ ዩራኒየሞችን እና የኒኩለር ጣቢያውን መዝጋት፣ ዩራኒሞችን ማስወገድ የሚሉ ናቸው እየቀረቡ ያሉት በምላሹ ደግሞ በኢራን ላይ የተጣለው ማዕቀብ ማንሳት ከአሜሪካ ጋር በሽርክና እንድትነግድ መንገዶች መክፈት ማመቻቸት የሚል ነው አሁን እየተሰማ ያለው። ነገር ግን ደግሞ ኢራኖች በአሁኑ ሰዓት አሜሪካንን ሊያምኗት አይፈልጉም። ምክንያቱም ከዚህ በፊት እኛም አንስተነዋል፣ አያቶላ ሁሜኒ አሜሪካኖቹ አይታመኑም ብለዋል እና በፍጹም ነው እንግዲህ አሁን ይሄ ከውካን ሆነ ዩራኒየሙን የማታስበው ግድ ከሆነ አምላላቱ የሚቀጥል ከሆነ ጦርነቱ የማይቀር ነው። ጦርነቱ የማይቀር ነው። እንግዲህ ምንድን ነው አሁን በኢራን በኩል ብዙ ጊዜ የሚቀርበው መከራከሪያ ሀሳብ እኛ ዩራኒየም የምናበለጸገው ለግብርና፣ ለሕክምናና ለተለያዩ ሀይል ማመንጨት አገልግሎት ለመዋል ነው የሚል ነው። ነገር ግን የአውቶሚክ ቦምብ የአውቶሚክ ኤነርጂ የአውቶሚክ ቦምብ ኤነርጂ ኤጀንሲ ደግሞ ሲነ ሲያገር ከዛ አልፏል መብላላቱ ከዛ አልፏል የሚል ነው። እንግዲህ አሁን በዚህ መልክ ስንሄድ ድርድሩ የት ጋር ነው ሊሳካ የሚችለው የሚለውን ነገር ስታስብ መላ የጠፋ ነው ከማራዘምና እድሜ ከማራዘምና ከመጨመር ውጭ ይሄ ነገር ዶናልድ ትራምፕ እንዲፈትሹት እየፈለጉ ነው ያሉት እነሱ እና ግፊት እያደረጉባቸው ነው። የሚገርም ደግሞ በአሁኑ ሰዓት ፈረንሳይ ከኢራን ጎን ነች። በጣም ይገርምኛል። እና ፈረንሳይ እንግዲህ ይመስለኛል አንዳንድ ሀገሮች ምን መሰል አሁን የኢኮኖሚ ማዕቀብ ኢራን ይታልባት እንጂ ከኢራን በድብቅ ነዳጅ የሚገዙ ሀገሮች የአውሮፓ ሀገሮች እንዳሉ ጋዝ የሚገዙ የአውሮፓ ሀገሮች እንዳሉ ይታወቃል። ገብተዋል። እነዚህ ሀገሮች ደግሞ ፍላጎታቸውን ለማሟላት ሲሉ እና የኢኮኖሚ ሚዛናቸውን ለመጠበቅ ሲሉ ለምሳሌ አሁን በእስራኤል ላይ ከፍተኛ ተቃውሞ ይዘው የተነሱት ሶስቱ ሀገሮች ናቸው፣ ጀርመን፣ እንግሊዝ እና ፈረንሳይ ናቸው። በጣም እንግዲህ ንግድ ስምምነትን እስከ ማቋረጥ ድረስ ነው የደረሰችው። እና ይህንን ነገር ስትመለከት ቀጠናው መቼም ሊረጋጋ የማይችሉ ሁኔታዎች እንታያለን። እሱ ብቻ አይደለም መለ እንደው የተወሳሰበ የፖለቲካም እንደው ድር ይመስላል። አሁን ለምሳሌ ራሻ ከኢራን በስተጀርባ ሆና የምትንቀሳቀስ ሀገር ናት። እንዲሁ ደግሞ ፈረንሳይ ደግሞ የሩሲያ ደግሞ ባላንጣነት እና ይሄ በጣም ሰሞኑን የምንለው ከዚህ በፊት የምንለው አሁን ትናንትናም ትናንት ወዲያ ጠቅላይ ሚኒስትሩም ተናገሩት ብለን ያለውንም ነገር አንስተን አውርተናልና፣ ይሄ አሰላለፍ በጣም ግራ እያጋባ ነው። አሁን እየታየ ያለው የሚገርም ነው። አሁን ላይ ዓለም አሰላለፍ የለው አሰላለፍ አለው ብለህ ለማለት አሁን ከጥቂት ጊዜ በኋላ ጀርመን ወይ ከራሻ ጎን ቆማ ታያታል አሁን እንደ ጠላት የሚታይ አሰላለፍ የሚባል የለው። አሁን ላይ ይሄ ነው አሰላለፉ የምዕራቡና ምስራቁ ቀርተዋል ምዕራብና ምስራቅ ልትል ትችል ነበር በፊት ለምሳሌ ባላንጣ የምትላቸው አሜሪካና ራሽያ ናቸው አሜሪካና ቻይና ናቸው አሁን ላይ ቀንም ትናንትና ሁለት ምሽት ላይ ይመስለኛል፣ አይደል? ያንን ዜና የሰራ ነው። ዶናልድ ትራምፕ ይበላት ነው ያሉት፣ ዩክሬንን። ምን ማለት ነው? ትናንት እኮ አሜሪካ ስታስታጠቅ ጦሩ ዋና የጦር አጋፋሪ የነበረች አገር ነች የዩክሬን። ይገርም ነው። እና አሁን ላይ የፖለቲካ ለምሳሌ ፖለቲካው ምን መሰለህ? ዝብርቅርቅርቅርቅ ብሏል። ማን ከማን ወዳጅ እንደሆነ ማን ከማን ጠላት እንደሆነ አታውቅም። ጠዋት ጠላት የሆነ ማታ ወዳጅ ይሆናል። ማታ ወዳጅ የሆነ ጠዋት ጠላት ይሆናል። ለዚህ እኮ ነው ዓለም መጨረሻዋ ደርሷል የሚሉትም እኛ ግን እንደደረሰ እናጣለን ተጽፎልን ስላለ። ስለዚህ ያለው ሁኔታ ይሄ ነው። እስቲ የእግዚአብሔርን ቃል እንካፈልና እዛው ሮሜ ምዕራፍ ስምንት ላይ ቁጥር ሀያ ሁለት ሀያ ሦስት ላንብበው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት በምጥ መኖሩን እናውቃለንና፣ እሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ ሰውነታችን ቤዛ ልጅነት እየተጠባበቀን ራሳችን በውስጣችን ደግሞ እንቃጥታለን። ምንድን ነው ምንቃት? መንፈስ በኛ ውስጥ የሚቃትተውን ነገራት አዳምጠ ነው እናቃለን ሰምተ ነው አሉ ወይ መንፈስ የሚቃትተው ምድራዊ ነገር ላይ ነው? መንፈስ የሚቃትተው የሚያልፈው የሚጠፋው ነገር ላይ ነው? ይክብል፣ እንደዛ አይደለም የሚናገረው። መንፈስ የሚቃትተው በራዕይ መጽሐፍ ላይ እንደተጻፈው መንፈስ ሙሽራዊቱ ና ይበል ይላል፣ አይደል እና ያንን ነው የሚቃትተው። ክርስቶስን ምጽአት ነው የሚቃትተው። ክርስቶስ የእግዚአብሔር ልጅ እንዲመጣ በውስጣችን የተሰጠን የእርሱ የኢየሱስ ክርስቶስ መንፈስ እየቃተተ ነው ልጅነታችን እንዲገለጥ እንዲታ ያ ብቻ አይደለም። ፍጥረት ደግሞ ይቃትታል። የሚገርም ነው። ፍጥረት እንኳን ይቃትታል። ማን እንዲገለጥ? ክርስቶስ እንዲገለጥ ይቃትታል። ለምን ደነው የሚቃጥተው ዓለም ፍጥረት እረፍት ሰላም የምታገኘው እውነተኛው ሰላም የሚኖረው የኢየሱስ ክርስቶስ መገለጥ ሲመጣ ነው። ዳገመኛ ሲመጣ ነው። ለምን ደነው ምን ቃጥተው ሁለተኛ ቆሮንቶስ 5:5 ላይ ምን እንደሚጣቀለ ነገር ግን ለዚህ የሰራን እግዚአብሔር ነው። እርሱም የመንፈሱን መያዣ ሰጠናል። ርስት ስላለ የመንፈሱን መያዣ ስለሰጠን ያንን ደግሞ ምን እናደርጋለን? እንጠባበቃለን። ያንን ደግሞ እንጠብቃለን። ቁጥር ሁለት ላይ ሁለት ቆሮንቶስ ምዕራፍ አምስት ላይ በዚህ ውስጥ በእውነት እንቃትታለን። ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለን፣ ይላል ሃሌሉያ። እንድንለብስ እንናፍቃለን። ያንን ይህ በሽታ የማያቀውን ራብ የማያቀውን ችግር የማያቀውን ስቃ የማያቀውን ኃጢአት የማያቀውን ሞት የማያቀውን ያንን እንድንለብስ ደግሞ ምን እናደረጋለን እንቃትታለን። ሁለተኛ ቆሮንቶስ አምስት አራትም ላይ በእውነት የሚሞተው ሕይወት የወጣ ዘንድ ልንለብሰው እንጂ ልንገፈፍ የማንወድ ስለሆነ ክብር ለኢየሱስ! በድንኳን ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን ይሄዳልናለን የዚህ ዓለም ኑሮ የት ድንኳን ኑሮ ነው። አብርሃም መቶ ዓመት በድንኳን ኖረ ይላል መጽሐፍ ቅዱስ። የድንኳን ኑሮ ይከብዳል። ይህ ድንኳን ኑሮ ያስጨንቃል። የድንኳን ኑሮ ምጥ ያስይዛል። ያስጨንቃል የድንኳን ኑሮ ስለዚህ ከብዶ ንንቃትታለን ለዚህ ነው ገላትያ አምስት አምስት ላይ ይህን ቃል ተናግሮ ሊጨረስ፣ እኛ በመንፈስ ከእምነት የጸደቅን ተስፋ እንጠባበቃለን። የጽድቅን ተስፋ እንጠባበቃለን። የተባረከውን ተስፋ እንጠባበቃለን። ከሰማይ የሚመጣውን ተስፋ ለዘላለም የሚያሳርፈውን ተስፋ እንጠባበቃለን። ተስፋችን ምድራዊ ሳይሆን ተስፋችን ሰማያዊ ነው። ተስፋችን ዘላለማዊ ነው። ለዚህ ነው ከብዶን የምንቃት ነው። ወገኖቼ ከእኛ ጋር ስለምታገለግሉ እግዚአብሔር አምላክ ይባርካችሁ። እግዚአብሔር በረከት በእናንተ ላይ በቤታችሁ፣ በኑሯችሁ በህይወታችሁ ላይ አሁንም ከኛ ጋር አብረንና አገልግሎ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ለሰዎች ሁሉ እንዲደርስ ከኛ ጋር አብራችሁ እንድትተጉ በጌታ ፍቅር እጠይቃችኋለሁ። በቻላችሁት ደግሞ በገንዘባችሁ አብራችሁን ልቁ። ጌታ ኢየሱስ አብዝቶ ይባርካችሁ። መልካም ምሽት። ተለወነበት መልካም ቀን እግዚአብሔር አብስቱ ይባርክ፣ ፓስተር ስለመጣው ህያው ቃል እግዚአብሔር ስም የተባረከ ይሁን። እውነትም እንግዲህ ማዕበሉ ሽንፍር ድንኳናችንን ነቅነቅ እያደረገው ይገኛል ከአስማውም ልነቀል ነቀልም እያለ ስለሆነ ዳርቻችንን አስተውለን ክርስቶስ ዳግም መምጣት መሆኑን መምጣቱን እያመላከተ ስለሆነ እንግዲህ በመዘጋጀት በመምጣት ሁሌም መቅረዛችንን በመሙላት ንቁና ዝግጁ እንድንሆን አስደራጊም ስለሆነ በዚህ መንፈስ ዕለት ዕለት እንድንሆን የምፅዓቱ አዋጅ ነጋሪ ያሳስባል። ውድ አድማጮቻችን እንግዲህ ጠቅለለ ባለመልኩ ፓስተር በመልእክቱም በመረጃውም አሳስቦናል። ስለዚህ የተከፈተ ልቦና ኖሮን ወደፊት እንድንቀጥል የእግዚአብሔር ምሕረት ቸርነትና ጸጋ እንዲያግዘን ምኞታችን ነው። እንግዲህ ወገኖቻችን የዛሬ ምሽት መረጃና መልእክት ይህን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ በነገ በማክሰኞ ዕለት ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እንመኛለን። ይልቃል አስራትና አስተራ ለማየሆነሞ በጋራ ሆነን ነው። መልካም ጊዜ ይሆንላችሁ። ሻለም አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም